ዛሬ የምንወያይባቸው ሁለት በጣም ትልቅ ጉዳዮች አሉ። አዎ ለብቻቸው ሲታዩ ትልቅ ዜና ናቸው፣ ነገር ግን አንድ ላይ ስናያቸው የአፍሪካ ቀንድን የፖለቲካ ካርታ በአዲስ መልክ ሊስሉ የሚችሉ ይመስላሉ። በጣም አንደኛው አሜሪካ የኢትዮጵያን የባህር በር ፍላጎት እንደምትደግፍ በከፍተኛ ወታደራዊ አዛዥ በኩል የመጣ ፍንጭ ነው። ሁለተኛው ደግሞ ሆርን ሪቪው የተባለ ተቋም የኤርትራ መንግስት በጣም ከባድ ጫና ውስጥ መሆኑን የሚተነትን አንድ ጥልቅ ዘገባ አውጥቷል። አ ይሄኛውን አይቼዋለሁ ስለዚህ የዛሬው ጥያቄያችን ይህ ነው እነዚህ ሁለት ክስተቶች በአጋጣሚ የተገናኙ ናቸው ወይስ የአንድ ጥልቅ ስትራቴጂ አካል ናቸው በጣም እስኪ እንገባበት በጣም ትክክለኛ ጥያቄ ነው መረጃዎችን ስንመለከት ያው በአጋጣሚ የተፈጠሩ ክስተቶች አይመስልም አይመስሉም በጭራሽ ይልቁንም በቀጠናው ለረጅም ጊዜ የቆየውን የኃይል አሰላለፍ ለመቀየር የሚደረግ ስሌት የበዛበት እንቅስቃሴ ሊሆን እንደሚችል ነው የሚጠቁሙት እሺ የአሜሪካ መግለጫ የወጣበት ጊዜና የኤርትራ የውስጥ ሁኔታን የሚተነትነው ዘገባ ይዘት በጣም የተቆራኙ ናቸው። እሺ፣ እንግዲያው ከመጀመሪያው ነጥብ እንነሳ። የአሜሪካ አቋም፣ የአፍሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን ከኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቷል። በውይይቱ ላይ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች የሚል ሐሳብ መነሳቱ ተዘግቧል። ይህ ትልቅ ነገር ነው። በጣም ትልቅ ነገር ነው። እዚህ ላይ መግለጫውን የሰጠው ማን እንደሆነ ማስተዋል አለብን። ልክ ነው። ይሄ ከውጭ ጉዳይ ሚኒስቴር የወጣ ዲፕሎማሲያዊ መግለጫ አይደለም። አይደለም። የመጣው ከአፍሪኮም ነው። ይህም የአሜሪካ ወታደራዊ እዝ፣ ወታደራዊ ክንፉ። አዎ ይህ ማለት የአሜሪካ እይታ በዋናነት በጸጥታ እና በስትራቴጂካዊ ጥቅሞች ላይ የተመሠረተ መሆኑን ያሳያል። እውነት ነው። ጄነራሉ ኢትዮጵያ ቀይ ባህር ላይ ብትመጣ ለቀጠናው ሰላም የበለተ ትሰራለች ማለታቸውም ይሄንኑ ያጠናክራል። ጉዳዩ ከኢኮኖሚ አልፎ የጸጥታ ጉዳይ እንደሆነ እያመላከቱ ነው። ይህ ወሳኝ ነጥብ ነው። ስለዚህ አሜሪካ ኢትዮጵያውን በቀጠናው የጸጥታ መዋቅር ውስጥ እንደ ቁልፍ አጋር እያያች ነው ማለት እንችላለን። በትክክል በተለይ ከአልሸባብ ጋር በሚደረገው ትግል አንጻር ምንም ጥርጥር የለው። የአሜሪካ ዋነኛ ስጋት በቀጠናው ያለው የሽብርተኝነት መስፋፋት ነው። ኢትዮጵያ ደግሞ አልሸባብን በመዋጋት ረገድ የአመታት ልምድና ቁርጠኝነት አላት። ስለዚህ የአሜሪካ ድጋፍ ያው ያለምንም ቅድመ ሁኔታ የመጣ አይደለም። ገባይ ኢትዮጵያ የጸረ ሽብር ትግሉን አጥናክራ እንደምትቀጥል ማረጋገጫ በሰጠችበት ወቅት ነው ይህ ድጋፍ የተገለጸው። ይችም አንዱ ነጄን ባንዱ ጅታ ተባይነት ስትራቴጂካዊ ስምምነት መኖሩ ነው የሚጠቁመው። እሺ፣ ይህ የአሜሪካ አቋም ለኢትዮጵያ የሚሰጠውን ጥቅም ወደ ጎን እናድርገውና ለሌሎች የቀጠናው ሀገራት ምን አይነት መልእክት ያስተላልፋል? በጣም ጥሩ ጥያቄ ነው። ለምሳሌ ለጅቡቲ የአሜሪካ ትልቅ የጦር ሰፈር ያለባትና የኢትዮጵያ ዋነኛ የንግድ በር የሆነች ሀገር ይህንን ዜና እንዴት ልትመለከተው ትችላለች? ለጅቡቲ ይሄ በጣም አስደንጋጭ ዜና ሊሆን ይችላል ሊሆን ይችላል። የኢኮኖሚዋ ትልቁ ክፍል በኢትዮጵያ የወደብ አገልግሎት ላይ ነው የተመሰረተው። ኢትዮጵያ አማራጭ የባህር በር ካገኘች የጅቡቲ ስትራቴጂካዊ እና ኢኮኖሚያዊ ፋይዳዋ ሊቀንስ ይችላል። በእርግጥ ስለዚህ የአሜሪካ አቋም ለጅቡቲ እንደ ትልቅ ስጋት ሊታይ ይችላል። ለሶማሊያም እንዲሁ የራሱ አንድምታ አለው። በተለይ ከሶማሌላንድ ጋር በተያዘ ይህ ሁሉ በቀጠናው የነበረውን ሁኔታ ሊያናወጥ የሚችል ነው። እንግዲያው በአንድ በኩል አሜሪካ የምታሳየው ይህ ግልጽ ድጋፍ አለ አለ። ነገር ግን እንዲህ አይነት የውጭ ግፊት ከፍተኛ ተጽዕኖ የሚያሳድረው ጫና የሚደረግበት አቃል ቀድሞኑ የውስጥ ችግር ሲኖርበት ነው ልቅነ እናም ይህ በቀጥታው ወደ ሁለተኛው መረጃችን ይመራናል። የሆርን ሪቪው ትንታኔ ስለ ኤርትራ ወቅታዊ ሁኔታ ዘጋቡ እንደሚለው የፕሬዝደንት ኢሳይያስ አፈወርኪ መንግስት፣ በከፍተኛ ድንጋቴ ውስጥ ሲሆን የስልጣን መንበራቸውም የተነቃነቀ ነው። የሆርን ሪቪው ትንታኔ በጣም ጠለቅ ያለና ከባድ ክሶችን የያዘ ነው። የኤርትራ መንግስት ችግር ውስጥ ነው ከማለት አልፎ የችግሩን ስር መሰረት ለመተንተን ይሞክራል። ከሚያነሳቸው ነጥቦች ዋናኛውና በጣም አነጋጋሪው የኤርትራ የሀገርነት እውቅና ህጋዊ መሰረቱ ከጅምሩ ስስ ነበር የሚለው ነው። ቆይ ቆይ፣ እጅግ አላቁምሽ ይሄ እጅግ በጣም ከባድና አወዘጋቢ የሆነ ሐሳብ ነው ነው የሆርን ሪቪው ትንታኔ ኤርትራ በተባበሩት መንግስታት ዕውቅና ያገኘች ሉዓላዊ ሀገር መሆኗን የተቀራከረ ነው ወይስ ወይስ የክርክሩ መሰረት ፖለቲካዊ ነው? ምክንያቱም በውጫዊ ኢጣው ብቻ ሲታይ ከአስርተ ዓመታት በላይ የቆየውን ዓለም አቀፍ ህግ የሚጻራር ይመስላል። በጣም ጥሩ ጥያቄ ነው። ይህንን በደንብ ግልጽ ማድረግ ያስፈልጋል። የትንታኔው አቅጣጫ ህጋዊውን የሏላዊነት እውቅና መናድ ላይ ያተኮረ አይደለም። እሺ፣ ይልቁንም የኤርትራ ሀገርነት የጸናው በወቅቱ በነበረው የኢትዮጵያ የሽግግር መንግስት መልካም ፈቃድ ላይ ተመሰርቶ ነው ይላል። ዘገባው እንደሚለው በህወሃት ይመራ የነበረው የሽግግር መንግስት የሰጠው ዕውቅና ህዝብን ያላሳተፈና ድንበሩን በአግባቡ ያላካለለ የችኮላ ውሳኔ ስለነበር የኤርትራ ህልውና ሁሌም በኢትዮጵያ አቋም ላይ የተንጠለጠለ ነው የሚል መከራከርያ ያቀርባል። ገባኝ። ስለዚህ ክርክሩ ህጋዊ ከሆን ይልቅ ፖለቲካዊ ተጋላጭነትን ነው የሚያሳየው። ገባኝ። ስለዚህ ዘገባው የሚለው ያ መልካም ፈቃድ አሁን ሲጠፋና የኢትዮጵያ ስትራቴጂካዊ ፍላጎት ሲቀየር የኤርትራ የሀገርነት መሠረት ራሱ ሊናጋ ይችላል ነው የሚለው በትክክል። ይህንን መሰረት አድርጎ ነው እንግዲህ አሁን ያለውን የኤሪትራን የውስጥ ሁኔታ የሚተነትን ነው ልቅ ነ ትንታኔው። ከዚያ ተነስቶ አሁን ኤርትራ ውስጥ ስላሉ ሶስት ዋና ዋና ቀውሶች ይዘረዝራል። የመጀመሪያው የአስተዳደር ቀውስ ነው። እሺ ሀገሪቱ ከሩብ ምዕተ ዓመት በላይ የጸደቀ፣ ግን ስራ ላይ ያልዋለ ህገ መንግስት አላት። የሚገርም ነው። ህገ መንግስቱ በፕሬዚደንቱ መሳቢያ ውስጥ እንደተቆለፈ ነው የሚነገረው ከ30 አመታት በላይ ምንም አይነት ብሔራዊ ምርጫ አልተካሄደም። ፓርላማ የለም፣ ተጠቃቂነት ያላቸው ተቋማት የሉም። ሁሉም ነገር በአንድ ሰው ፍላጎት አዎ፣ ሁሉም ነገር በአንድ ሰው ፍላጎት የሚወሰንበት ስርዓት ነው ያለው። ይሄ ደግሞ በቀጥታ ወደ ማኅበራዊና ኢኮኖሚያዊ ቀውስ ሲወስድ ይመስለኛል። ምንም ጥርጥር የለውም። በማህበራዊ ደረጃ ትልቁ ችግር ወሰን የለሽ የሆነው ብሔራዊ አገልግሎት ነው። አዎ፣ ይህ ይታወቃል። በዚህ ምክንያት በሚሊየን የሚቆጠሩ ወጣቶች ሀገራቸውን ጥሎ ተሰደዷል። የየሚም ሀገሪቱን የሰው ኃይል እንድታጣ አድርጓታል። በጣም በኢኮኖሚ በኩል ስንመለከት ኢኮኖሚው በአብዛኛው የተመሰረተው በግዳጅ የጉልበት ሥራና ከውጭ በሚኖሩ ኤርትራውያን በሚላከው ገንዘብ ሪሚታንስ ላይ ነው። የዓለም ባንክ የሀገሪቱን ኢኮኖሚ ሀተና ውስጥ እንደሆነ ገልጾታል። ፍራጃይል ስቴትስ ኢንዴክስ የሚባል አለም አቀፍ መለኪያ ደግሞ ኤርትራን ከአለማችን እጅግ ተሰባሪ ከሆኑ መንግስታት መሃል በግንባር ቀደምትነት ነው ያስቀመጣት። የሚገርመው ፕሬዝዳንት ኢሳይያስ ራሳቸው የችግሩን መኖር ያመኑበት ሁኔታ እንዳለ ዘገባው ይጠቅሳል። አዎ ከእጅ ወደ አፍ የሆነ ኢኮኖሚ የት የሚያደርሰንም ማለታቸው ተጠቅሷል። ይህን ሁሉ ችግር ያውቁ ስርዓቱ እንዴት ሊቀጥል ቻለ? ጥሩ ጥያቄ ነው። ምን አይነት የቁጥጥር ዘዴዎች ይጠቀማሉ? ዘገባው ሁለት ዋና ዋና የቁጥጥር ዘዴዎችን ይጠቅሳል። አንደኛው ፕሮፓጋንዳ ነው። ፕሮፓጋንዳ አዎ። በየማነ ገብረ መስቀል የሚመራው የማስታወቂያ ሚኒስቴር ኢትዮጵያን እንደ ዘላለማዊ ስጋት በማቅረብ የህዝቡን ትኩረት ከውስጥ ችግሮች አውጥቶ ወደ ውጭ እንዲያደርግ ይሰራል። ይሄም ለስርዓቱ ህልውና ወሳኝ እንደሆነ ይተነተናል። ሁለተኛውስ? ሁለተኛውና ምናልባትም የበለጠ ውጤታማ የሆነው የቁጥጥር ስርዓቱ ከሀገር አልፎ በውጭ በሚኖሩ የዲያስፖራ ማህበረሰብ ላይ እየሰረጸ መሆኑ ነው። እንዴት? በውጭ የሚኖሩ ኤርትራውያን በመንግስት ላይ ትችት ከሰነዘሩ ዜግነታቸውን ሊያጡ ወደ ሀገር መግባት ሊከለከሉ ወይም ወይ ደግሞ ወይም በሀገር ውስጥ ያሉ የቤተሰቦቻቸው ደህንነት አደጋ ላይ ሊወድቅ ይችላል። የፍርሃት አብዛኛው ሰው ዝም እንዲል ያስገድደዋል። ገባኝ። ማንኛውም ተቃዋሚ፣ ጋዜጠኛ ወይም አክቲቪስት በቀላሉ ከሃዲ እና ባንዳ ተብሎ ስለሚፈረጅ ሌሎቹ ከማውገዝ ባለፈ ለማግለል ያመቻል። ስርዓቱ የተገነባው በፍርሃት እና በጥጥ ቁጥጥር ላይ ነው። ይህንን የቁጥጥር ስርዓት የሚያጠናክር አንድ አስገራሚ ነገር ዘገባው ላይ አግኝቸዋለሁ። ምንድነው? ፕሬዚዳንት ኢሳይያስ ራሳቸው ስለ ፖለቲካ ያላቸው አመለካከት ከዓመታት በፊት በፖለቲካ ፓርቲዎች መሳተፍ ፍላጎት ኖሮኝ አያውቅም ማለታቸው፣ እንጂ ገዢው ፓርቲ ህግደፍን ፓርቲ ሳይሆን ሀገር ነው ሲሉ መናገራቸው ተጠቅሷል እችን አባባል አስታውሳታለሁ። ቆይ እስኪ ገዢው ፓርቲ ሀገር ነው እንጂ በሀገር ውስጥ ያለ ፓርቲ አይደለም የኮ ከአምባገነንነት የዘለለ አስተሳሰብ ነው በጣም መንግስትና ፓርቲን ሙሉ በሙሉ አንድ የሚያደርግ በጥንታዊ የቶሌታሪያን ስርዓቶች ውስጥ የምናየው አይነት ፍልስፍና ነው። ልክ ነህ። ይህ አመለካከት ስርዓቲ እንዴት እንደሚሰራ ቁልጭ አድርጎ ያሳያል። ፓርቲውን መቃወም ሀገርን እንደ መክዳት ይቆጠራል። ስለዚህ ለተቃውሞ ምንም አይነት ቦታ አይኖሩ። በፍጹም ይህ ሁሉ ሲደመር የሆርን ሪቪው ትንታኔ የሚያሳየው የኤርትራ መንግስት ለዓመታት የገነበው የቁጥጥር ስርዓት እና የውጭ ፖሊሲ አሁን ከባድ ፈተና ላይ መውደቁን ነው። በተለይ አሁን ባለው ሁኔታ አዎ፣ በተለይ የኢትዮጵያ የባህር በር ጥያቄ እና ከጀርባው የመጣው የአሜሪካ ድጋፍ ይህንን ስስ መሰረት በእጅጉ እያናጋው ይመስላል። በዘገባው አገላለጽ ለስልጣናቸው ከፍተኛ የሆነ አስጊ ሁኔታ ፈጥሯል። እሺ። እንግዲያው እስካሁን የተወያየንባቸውን ነጥቦች እናሰባሰባቸው። ታዲያ ይህ ሁሉ ምን ማለት ነው? በአንድ በኩል አሜሪካ የኢትዮጵያን ሰላማዊ የባህር በር ጥያቄ እንደምትደግፍ የሚጠቁም ጠንካራ ወጣደራዊ ስትራቴጂካዊ ፍንጭ አለ። በሌላ በኩል ደግሞ የኤርትራ መንግስት በውስጥና በውጭ ጫናዎች ምክንያት ከፍተኛ ድንጋጤ ውስጥ እንዳለ የሚያሳይ ትንታኔ ቀርቧል። እነዚህን አንድ ላይ ስናያቸው የምናገኘው ምስል ምንድን ነው? የምናገኘው ምስል ዝም ብሎ ሁለት የተለያዩ ዜናዎችን አይደለም፣ ይልቅንም አንድ የተቀናጀ የሚመስል የጂኦፖለቲካ ቁማር ነው። ቁማር? አዎ ትንታኔው እንደሚጠቀመው አሜሪካ የኢትዮጵያን የአመታት የባህር በር ምኞት እንደ አንድ መሳሪያ እየተጠቀመችበት ሊሆን ይችላል። ኢትዮጵያን በቅድመ ሁኔታም ቢሆን በመደገፍ አሜሪካ ያልተረጋጋ ነው ብላ በምታስበው የኤርትራ መንግስት ላይ ከፍተኛ ጫና ታሳድራለች። ገባኝ። ይህ ደግሞ አንዲትም ጥይት ሳትተኩስ በቀይ ባህር አካባቢ አዲስ የኃይል አሰላለፍ ለመፍጠር ያስችላታል። እውነተኛው ታሪክ የአንዲትን ሀገር ግብ የሌላኛዋን ሀገር የወደፊት ዕጣ ፈንታ ለመወሰን እንደ መሳሪያ መጠቀም ሊሆን ይችላል። ስለዚህ የኢትዮጵያ የባህር በር ጥያቄ ከራሱ ግብ ባለፈ ለትልቅ የጂኦፖለቲካ ጨዋታ መጫወቻ ሜዳ እየሆነ ነው እያልን ነው? አዎ፣ የቀረቡ መረጃና ትንታኔ የሚያመለከተው ይሄንን ነው። በአፍሪካ ቀንድ ያለው ሁኔታ ምን ያህል ተለዋዋጭ እንደሆነ ያሳየናል። ታሪካዊ ቅራኔዎች፣ የሀገር ውስጥ አስተዳደር ድክመቶች እና የዓለም አቀፍ ኃይሎች ስትራቴጂካዊ ፍላጎቶች በአንድ ላይ ተጣምረው አዲስ ምዕራፍ እየከፈቱ ሊሆን ይችላል። የቆዩ ህጎችና አሰላለፎች የተፈተኑበት ያለበት ወቅት ላይነን ማለት ነው። በትክክል። ይህ በእርግጥም አድማጮቻችን ብዙ እንዲያስቡበት የሚያደርግ ሐሳብ ነው። ውይይታችንን ከመዝጋታችን በፊት አንድ የመጨረሻ ጥያቄ እናንሳ። እሺ፣ በቀረበው ትንታኔ መሰረት የአንድ ሀገር ህልውናና እውቅና በጎረቤት ሀገር መልካም ፍቃድ ላይ የተመሰረተ ነው የሚለውን መከራከሪያ ለጊዜውን ቀበለው ብንል ያ መልካም ፍቃድ ሲጠፋ ወይም የጎረቤት ሀገር ስትራቴጂካዊ ፍላጎት ሲቀየር የአንድ ሀገር የወደፊት እጣ ፈንታ ምን ሊሆን ይችላል? በዓለም አቀፍ ህግና በፖለቲካዊ እውነታ መካከል ያለው መስመር የት ላይ ነው የሚሰመረው?